አሁን በቅርብ የመጣ በሽታ ነው፣ የብሔር የሚባል ሰውነት ይቅደም። ሰውነት ከእምነትም ከዘርም ከሁሉም በላይ ነው። እኛ ያልተረዳ ነው። የአባት ለቅሶ ዛሬ እሳቸው ሲያልፉ መልእክቱ ይብሱን ይጎረጉረናል። የክብር ዶክተርና ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ስለ ሀገራቸውና ስለ ህዝባቸው አዝኖ የተናገሩት ይህ ልብ የሚሰብር ቃል ዛሬም የሁላችንም ሰንሰለት ሆኖ ይቆማል። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞ ላይ ነው። ሌሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ ነው፣ ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨረሰው? በጣም ያሳስበኛል፣ እያስለቅሰኛል። ታላቁ የአባት ጥሪ ሰውነት ይቀድማል። ሐጂ ዑመር ኢድሪስ ለዘመናት ዘርና ሃይማኖት ቀድሞ ሰውን የገፋ ሁሉ የሚሰማው ጥብቅ መልእክት አስተላልፏል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን አገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ትጽፋለች ታነባለች አህዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመራል። አባቶቻችን ብዕር ቀርጸው ቀለም በጥበጠው፣ ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አድራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘወይንዬ ገቢውን ለደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ማሰሪያ የሚሆን አህዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በቱ ፒኤም ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያዊ ኮኮብ ሐዋርያ በአቡነ ሲኖዳ ስም ተጠርታቸዋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአርያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለቀል ሚዲያ፣ በሌዛ ሚዲያና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ። አድራሻ 2601 ኤቨረስት ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018። ሰው ሁኑ። ቅድሚያ ሰውነት ይቀድማል፣ ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቀድማል። ሰውን ከሁሉ በላይ አልቆታል። ሰው ሊገፋ ሊሰደድ ሊገደል ሊናቅ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት፣ በማለት አዟል ይላሉ። ዛሬ እሳቸው በሞት ሲለዩን ይህንን የእንባ ቃል ልብ ብለን እንስማ። ለእኚህ ታላቅ አባት ከሁሉ በላይ የሚከብር መታሰቢያ የምንሰጠው ለቅሷቸውን በስራ ስንተረጎመውና የጠየቀውንን ሰውነት ስናስቀድም ብቻ ነው። ኢትዮጵያውያን ሆይ ነቅተን ለምንጫረስበት ጊዜያዊ ነገር ስንል ስንት አባቶች እንዳዘኑብን እንመልከት። እስከ ሁለተኛ ዲግሪ ተምሬ ትንሽም አንብቤ ወይም ጽፌ ይሆናል። ኖርኩትንና የመጣሁትን መንገድ ያህል ስለ ሕይወት ያወቅኩ መስሎኝም ይሆናል። እንግዳ ማቅረብ ላይ ትኩረት ባደረገው የጋዜጠኝነት ሕይወቴ ከብዙዎች ተምሬያለሁ ብዬ ማስቤ ይሆናል። ግን ከሞት በፊት ላለው ሀሳብ ጨርሰናል የሚል ንግግር ሰማለሁ ብዬ አስቤ ወይም በዚህ ልክ ሚዛን የደፋብኝ ንግግር ከሰው ልጅ ገጥሞኝ አያውቅም። በቃሉ ክብደትና ጥልቀት ሰማይና ምድር አለመሰንጠቁ የሰው ልጅ ምን ያህል ቢጠና ነው እዚህ ላይ የሚደርሰው? ምናልባትም እንደ ሙፍቲ፣ ምናልባትም እንደ ሌሎች ልዩ ልዩ አባቶቻችን የኔ አይነት ቸኳይ ትውልድ እኩያዎቼና ተናናሾቼ ወደኋላ ብዙ ተመልሰን መቆፈርና ማስተዋል ያለብን የአባቶች ጥበብ እልቆ መሳፍርት ይመስለኛል። የኑስ የተባለ ጋዜጠኛ የሰጠው አስተያየት ነው። ሞት ሆይ ተረጋጋ የጥላቸው ማዕበል ምድርን እያናጋ ነጥቆ እንደ ወሰደ የአብሮነትን ጸጋ፣ የደም ለሊት አልፎ መሽቶ እስከሚነጋ አስጠራቂ አትንሳን ሞት ሆይ ተረጋጋ። ተብሎም ተገጥሞላቸዋል። ሰው ጤነኛ የሚባለው ከላይ ፈጣሪን ሲፈራ፣ ከጎን ሰውን ሲያፍር፣ ከውስጥ ሕሊናውን ሲያዳምጥ ነው። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ የተናገሩት ንግግር ነው። ኢትዮጵያ ሆይ ውድ ልጅሽ የአንድነት ምልክትሽና የሀገር ወዳድነት ተምሳሌትሽ ናትሻል ትሻልና ፍራሽ ነው ርደሽ ዘኚ ዛሬ ሰዋጣን ስለ እርስ ሰምተን ቢሆን ተረት ይመስሉን ነበረ። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩን ሲባል እኮ እኛ በዚያ ዘመን ነበርን ብለን እንኮራለን። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ቱት ሰው ዋርካሳሉ እንደ ችፍርግ መሬት ያዙ ክቡድ ሆነው እንደ ማንም ለመኖር ይከብደኛል አላሉም። ደግሞ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ልባቸው ሰፊ፣ እውቀታቸው ጥልቅ፣ ሞገሳቸው ልባርድ ነው። እንኳን በእምነት ልዩነት በአንድ ቤተ እምነት የወላ አባት ባጣንበት ጨለማ ውስጥ የሁላችን ሆነው የበሩ ኮከብ ናቸው እንደፈነጠቁ እያልደበዘዙ እንደደመቁ እያደመቁን ተቀዳሚ ሐጂ ዑመር ኢድሪስ ናቸው። ኢትዮጵያ ታላቁን አንድ የእምነት መሪ ደግሞ የጋራ አባት ደግሞ የዘመን ምልክት አጣች። ሀገር ሆይ እንዲያሉ ምልክቶችን ፈጽሞ ያሳጣሽ ክርስቲያን ብሎ ምስልናት አሁን በቅርብ የመጣ በሽታ ነው። የብሔር የሚባል በሃይማኖት ልዩነት ምናምን በእናንተ ወቅት የመጣ በሽታ ነው። በጣም የገረመኝ እና የደነቀኝ የእኚህ ግዙፍ የሀገር ዋርጋ የትሕትና አባት ሕልፈተ ዜና ከተሰማበት ሰዓት ጀምሮ እስካሁኗ ደቂቃ ድረስ ስልካችሁን ስትነካኩ ከሙፍቲ የሀዘን ውጪ የሚታይ የሚፖሰት ነገር አታገኙም። ምን አይነት መወደድ! እንዴት ያለ ክብር! በትንሽ በትልቁ በሙስሊም በክርስቲያኑ ያለምንም ልዩነት በሁሉም ኢትዮጵያ ሕዝብ ተወዶና ተከብሮ መሞት ምንኛ መታደል ነው። ሰው ስትሆን ሰው ሆነ ስታልፍ፣ ሃይማኖትህን በትክክል ስትኖረው የሃይማኖትህን ትዕዛዛት በትክክል ስትተገብረው፣ በሁሉ ህዝብ ልብ እንደተወደድክ እንደተከበርክ ታልፋለህ። በልፈትህም የሁሉም ሰው የልብ ስብረት ትሆናለህ። ልክ እንደ ሐጂ ሙፍቲ። ሐጂ ሙፍቲ ኑዛዚያቸውም ብዙዎችን እያስገረመ ነው። ኑዛዚያቸውም ምንድን ነው በዚህ ቪዲዮ የምታዩት ይሆናል ያስጥለን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታቸዋል? የከፋ ሀዘናችንን በመግለጽ ጀምረናል። ስለ ሀጂ ሙፍቲ ያልተሰሙ እንዲሁም ደግሞ ያልተነገሩ ነገሮችን በዚህ ቪዲዮ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ፣ ሼር በማድረግ ለሌሎች ሰዎችም እንዲዳረስ አድርጉልን። ይቆያል። እኛ አባት ከልብ የመነጨ አባታችን ብለን እንድንጠራቸው የሚያደርገን ሚዛን ሚዛን እንደፊው ስብዕናቸው ነው። መንፈሳቸው የሚነግረን እንኳን በትህትና ነግረውን አስረድተውን እንዲሁ ስናያቸው የሚጋባብን ፍቅርና ሰላም ብዙ ነበር። ነጭ ጥምጣማቸው፣ ንጹህ ፎጣቸው፣ ሞገሳቸው፣ ከዘራቸው፣ ቁጥብ ፈገግታቸው፣ የአነጋገራቸው ጥፍጥና ሁሉ ዛሬም አይኔ ላይ አለ። በአንድ ወቅት ህዝበ ሙስሊሙ ላይ መከፋፈል እንዲፈጠር የሚያደርግ ነገር ተፈጥሮ ነበር። የዚህ ጊዜ ብስለታዊ የአባትነት አመራራቸው ሀገሪቷን ከከፋ ብጥብጥ ታድጓታል። ክብራቸውን አዋርደው በጥፊ ተመትተው መሳሪያ በያዙ ሰዎች ዛቻ ሲደርስባቸው ሳቸው በዝምታ ሁሉን አሳልፈውታል። የስልጣኔን አስጠብቃለሁ እምቢተኝነት ሀጂን አያውቃቸውም። ሁሉም በሆዳቸው ይዘው ዝም እንዳሉም ሄደዋል። ሀጂ የወለዳቸው ልጆች አስር ልጆች ቢሆኑም የመንፈስ ልጆቻቸው ከአምሳ በላይ እንደሆኑ ይነገራል። ሀጂ ሙፍቲ ሆዳ ማባት አልነበሩም። ሲርባቸው ብቻ አንድ የሚመገቡ ነበሩ። በል በላም እራትም በልቼ አላውቅም። ምሳም በልቼ አላውቅም። ቋዝቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። እራትና ምሳዬል ለደረሶች ለተማሪዎች ነው የምሰጠው፣ እነሱ ናቸው የሚበሉት። ስድስት ዓመት ስድስት ወር ስቀመጥ እራት ምሳ በልቻ አላውቅም፣ አንጥፌ ደግሞ ተኝቻ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ ፊቅህም ሆነ ነሕቡም ሆነ ማንም ቦታ ስቀመጥ በጎን እኔ እየተማርኩኝ በጎን አስተምራለሁ ከባለቤታቸው ጋር እንኳን ማዕድ ብዙ ተጋርተው እንደማያውቁ፣ ይህም የሆነው በበጎ ስራቸው ለሚያሳድጓቸው ልጆች ቅድሚያ በመስጠታቸው እንደሆነ ይናገራሉ። ይህን ያህል ሲሆን የራት ሙሳ በል ይቻላል። ራት የሙሳይን በትልቅ አገልግል አስቀምጣለሁ። ለሌለ ተልጉሙአ ሙተአሊሚ ሰበሰበ ለዛ ነው የማስቀምጠው። ጠዋት ግን ስትጠጣ የምትበላ ቆሎ አለች። ያችን ቆሎ ነው የምበላው። ስድስት ዓመት ከስድስት ወደ ሰቀማ ሐጂ ሀሳባቸው፣ ቃላቸው ትልቅ ነው። እምነት የሚጣልባቸው ታማኝ አባት ነበሩ። የተለያዩ ለቤተ ክርስቲያን የሚሆን ገቢ ተሰብስቦ ለሐጂ በአደራ መልክ እንዲያስቀምጡ ያደርጉ እንደነበር ስንቶቻችሁ ሰምታችኋል? የቤተ ክርስቲያን የተሰበሰበ ምጽዋት፣ የተሰበሰበ ገንዘብ ሐጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል። ኢትዮጵያ ዋርካ አጣች ስንል በምክንያት ነው። ካናዳ፣ አሜሪካ፣ ሳውዲ የተለያዩ ሀገራት እንዲኖሩ የተለመኑ ከሀገሬ ውጭ የትም አልሆንም ሀገሬን እወዳለው ያሉ ልከኛባት ልከኛ ሰው መሆናቸውን ኖረው አባት መሆናቸውን ከእምነት ጋር ቆመው አሳይተውናል። አገሬን ባልወድ ኑሮ ሳዑዲ እንዲቀመጥ ተለምኛለሁ፣ ካናዲያ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው፣ ናቶ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዲያ አልመጣም። ካናዲያ ዱኒያ አዲስ ነ ሃይማኖትም አዲስ ነው ሁለመ ናው አዲስ የሚካሄድ ነው። በጣም በጣም በጣም ጥሩ አገር ነው። ተዛል መጣም ነበር። ስለዚህ አገሬን ወዳለሁ። የውደዱኝ ፕሮፖጋንዳ ሳያደርሱ እንዲሁ ኑሯቸው ያስተማረን እንዲሁ የወደድናቸው የተቀበልናቸው ያከበርናቸው አባት ናቸው። ዛሬ መሪ በወጣቱ ልድ መሃል ይህን ሀዘን መስማት በእርግጥም ልብ ይሰብራል። የአንዳንድ ሰዎች መኖር እንዲሁ ዝም ብሎ የሚያረጋጋ አንዳች ስሜትም አለው። የሰጠናቸው ፍቅርን ክብርን ዶክትሬቱንም ጭምር እንኳን በሕይወት ኖረው አዩት። በአንድ ወቅት የተናገሩት ነገር ኢትዮጵያና አስመራ በሰላም ጉዳያቸው የተፈታ ጊዜ በሚሊኒየም አዳራሽ የተናገሩትን መቼም ማረሰውም አደራ የምንለው አካላዊ ግንኙነት እንዳይሆን ነው። ልባዊ ግንኙነት ይሁን ፍቅራዊ ግንኙነት ይሁን። ሐጂ ሙፍቲ እድለኛ ናቸው። ከነ እምነታቸው ከነ ሚዛዊ አመለካከታቸው በዚህ ጥቅም ባንሆንላቸው አባቶች በተከበርንበት ዘመን ሰው ሆነው ኖረው ሰው ሆነው አልፈዋል። የእሳቸው ስብዕና ለሁሉም የሚስማማ ከመሆኑ ጋር ተያይዞ ትልቅ አክብሮት የሚሰጠው እንደ ትልቅ መልካም አጋጣሚ የምንቆጥረው ነው። እኔም በግል ላይ እንደዛ ነው የምመለከተው። የሀጂ ሙፍቲ ሞት በእርግጥም ሞት ብቻ አይደለም፣ እንደ አባ መፍቀሬ ያለ የማህበረሰብ ሞት ነው። የሰው ምርጫ የለኝም የሚል አንድ አንደበት እዚህ ዓለም ስንፈጠር ለመኖር ብቻ አልተፈጠርንም የሚል በነፃነት የሚያምን ዲሞክራት አስተሳሰብ ያላቸው እንደነበሩ የማንክደው ሀቅ ነው። መቼም እዛ ዓለም ስንፈጠር ለመኖር አልተፈጠርንም። አዚህ በባህሪያቸው ዲሞክራት ናቸው፣ ፍሌክስብል ናቸው። ለምሳሌ ከልጆች ጋር እንደ ልጅ፣ ከወጣት ጋር ወርደው እንደ ወጣት፣ ከመሰሎቻቸው ጋር ሲሆን ደግሞ ያው እንደዛ ነው የሚሄዱት እና በጣም ጥሩ አባት ናቸው። የቀብር ሥነ ሥርዓት በኑዛዚያቸው መሰረት እንደሚከወን ልጃቸው አህመድ ሙፍቲ ዑመር ተናግረዋል። በወስያቸው መሰረት በራሳቸው ሀሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዚያቸውን እናስፈጽም ይሆናል። ወስያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኮች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ ሊሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንኑ በማስመልከት ሙፍቲ ቀደም ሲል በህይወት እያሉ በካምነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምቀበረው ብለው ይህንንም ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚህ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ አንድ ሺ የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያንም ገልጸዋል። በዚህ መሰረትም የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ሥነ ሥርዓት በዛሬ ዕለት በአስር ሰዓት ጋርመንት ሰፈራ አዲስ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጅድ ቅጥር ግቢ ውስጥ የሚከናወን ይሆናል። ይህንን ሁኔታ ሙፍቲ በሕይወት እያሉ ከተለያዩ የአዲስ አበባ ከንቲባዎች ጋር ተነጋግረው መጨረሳቸውን ልጃቸው አሳውቀዋል። የሚዲያችን ቤተሰቦች ምንም እንኳን ቻናላችን መንፈሳዊ ቻናል ቢሆንም እንደዚህ ዓይነት በራሳቸው የሃይማኖት መንገድ ላይ የሄዱ ነገር ግን ለማህበረሰቡ ሰላም፣ ለማህበረሰቡ ፍቅር፣ ለማህበረሰቡ መተባበርንና አንድነትን ሲሰብኩ የነበሩ አባቶችንን እንዲሁም ወጣቶች ብቻ ማንም ይሆን ሰው የሆነ ሁሉ ለሰውነት ክብር የቆመን ሁሉ ሰውነትን ያስቀደመ ሰው ሁሉ መዘከራችንን የምንቀጥል ይሆናል። ሐጂ ሙፍቲ ስላደረጉት መልካም ነገር ሁሉ እያመሰገንን ዝግጅታችንን በዚሁ እናበቃለን።

ሰውነት ይቅደም፣ ሰውነት ከእምነትም፣ ከዘርም፣ ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማና አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከኅልፈታቸው በኋላ የሚታወሱበት ድንቅ ንግግራቸው ነው። የሚዳስስ ሀገር እንዲሁም ህ ፕሮግራም የምትከታተሉ ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ አሬ ታላቅ ሰው፣ አባት፣ መሪ ያዘነ ቀን ተቀዳሚ ሙፍቲ ሐጂ ዑመር ድረስ በሕይወት ዘመናቸው ማስተዋል፣ ትዕግስት ካስናቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ለዘለው ኢትዮጵያዊ ይህንን እውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰል፣ ማጤን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት ቅንመመደርበት ተቀዳሚ ሙፍቲ ሐጂ ዑመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምን ጊዜም ሲታወሱ የሚኖሩ

መሰናበትና እጅ መንሳት የምትፈልጉት የክብር እንግዶቻችን ክፍት መሆኑን አውቃችሁ ተሰናብታችሁ አስክሬናችን የምንሸኝ ይሆናል ይሻላል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት